በጌታ በኢየሱስ ክርስቶስ ስም ልቀቅ! እልሌ ሆቴል አስገብተው የሚያስደርግ መንፈስ ፈራሻ መንፈስ የቡሽቲዎች መንፈስ በየጊዜው አቋም እንዳይኖር የሚያደርግ እግር እያስነሳፈት የሚያስፈሳ መንፈስ በጌታ

እያየሁት ነው። ታፕ ታፕ እያረጋችሁ ደግሞ ታፕ ታፕ ታፕ ታፕ እያረጋችሁ፣ አንዴ ኦርቶዶክስ፣ አንዴ ሙስሊም ጭንቅላት ላይ ተመትቷል በዚህ በተኛበት በራይ እየታየኝ ነው። ለሀጆ እየተዝረከረከ ነው። ሆዱን እየቆረጠው ነው። ያዝ ማቅ ሆኖ እየወጣለት ነው። ሪባ እንቅልፍ ያስተኛው በተቅማጥ መልክ እየወጣለት ነው። የማጭ መንፈስ ሃሌሉያ አንዴ ሰላም አለኩም አንዴ ኢየሱስ ያድናል እያለ የሚያስቀባጥር በትልቅነት እድሜ መቋሚያ ይዘ ቤተክርስቲያን ደጅ በምትቆምበት ሰዓት በየትኩ የሚያስለፈልፍ መንፈስ በተሰጠኝ በልጅነት ስልጣን ከጭንቅላት ላይ

አለቅ፣ ልቀቅ ብያለሁ። እኔ ነው እንደ ያስኩታት አሰቃየሁት እኮ በእናታችሁ። ሴራ እየሰራው ያሳዝነኛ። የአንተ ሴራ ያለቀቀ። ስማ ስማ

አራት ሺህ አራት መቶ ሴቶች ነን፣ ስድስት መቶ ወንዶች። የሴቶች መንፈስ በስቶ ብነ እንደዚህ ሲመጡ ነው። እንደዚህ እንቅልፍ በእንቅልፍ ይሆን ወይ? እኔ እንቅልፍ ለቆበታል። ኧረ በስመ አብ ይበቃዋል አንተ። ሚስቱም ልጆቹ፣ ሚስቱ ጠዋት ስትሄድ ሶፋ ላይ ነው። ከተንቀሳቀሰ ደግሞ በቃ ስታርባክ ብቻ ነው። ሚስቱ እኮ እንደምታውቃለህ፣ እኔ እኮ በቃ የማይለወጥ የማይገለባብጥ አንተ ሰውዬ፣ ግን የስታርባክሱ ኮፊ በቃ በጣም እንትን በስ ፊልተር አለው። እንደዚህ እኮ አይደለም፣ ጥላሸት እኮ ነው የሚመስለው። ሱራስ ማዲያት ነው ማዲያቱ። በስ አረ በለው አንተ ደግሞ አንተ ደግሞ እቺ የያዘችው መንፈስ ናት። ምን እያደረገች ነው? እጇሙን የጇይት ነው አለ። ለዚህ ሴትዮ ለዚህ ሴትዮ ከዚህ ሰዓት ጀምሮ የውሸት መንፈስ ቆይ የጸለይላት ነው። እስኪ ዝም ብዬሽ ታድርገው። የውሸት መንፈስ ከዚህ ሴትዮ ላይ ከዚህ ሰዓት ጀምሮ እንመተዋለን። በተለያዩ ጊዜያቶች ፓትርያርኩ ደወሉልኝ በማለት በርካታ ውሸቶችን ስትዋሽ የነበረች ሴት ነች። በጌታ በኢየሱስ ክርስቶስም ከዚ ሴት ላይ የውሸትን መንፈስ ከዚህ ሰዓት ጀምሮ አንጎሉ ላይ ቆምኩኝ። ሪጅስቶን ላይ የምትሰራት በጥንጦ አንጎሉን አንጎሉ ላይ ቆሚያለሁ በጌታ በኢየሱስ ክርስቶስም መሲ ብሪጅስቶን የምትባል ሴትዮ በአካል ብታቋት በኢየሱስ ክርስቶስም፣ ኩንታሉስ የተሞላች በቆሎ ነው የምትመስለው። ሀሌሉያ ሻፓቶራ ማንዶስቶ ብሮባ። የውሸት መንፈስ፣ የማሽቃበጥ መንፈስ፣ ሁሉም ቦታ ፖሊስ ነኝ ፖሊስ ነኝ የማለት አቃቤ ህግ ነኝ፣ ዳኛ ነኝ፣ ሚኒስቴር ነኝ መንፈስ በጌታ ሁሉ ነገር ነኝ ውጋው የፀጉር ከርካሚ መንፈስ የሚያስለምን መንፈስ ውጋው ውጋው ውጋው መንፈስ ወጋውት በጌታ በኢየሱስ ክርስቶስ። ውጋው በጌታ በኢየሱስ ክርስቶስ የፀጉር ከርካሚ መንፈስ በጌታ በኢየሱስ ወጋውት ውጋው ውጋው ውጋው ሪባባላቶሬ ሪባሽቶፓፓፓ ሲብርጅስቶን እምቡሟ ማሰሻ ነው የሚመስለው፣ በጌታ በኢየሱስ ክርስቶስ ማሰሻ አኡዝ ብላምለጣ ወጋውን ከዚህ ሴትዮ ላይ ጡቶቿ ራሱ ሁለት የእግር ኳስ ሜዳ እኮ ነው የሚያክሉት። በጌታ በኢየሱስ በጌታ በኢየሱስ ስም መሲ ብልጅ ስትሆን ስትስቅ ያያችሁ ሰዎች ካያችሁ፣ ፍንጭቷ በሰሞኑን የማንዘፈን ትሬንድ ላይ ያለችው ልጅ ፍንጭት ከሷ በሶስት እጥፍ እንደሚሰፋ ነው የምነግራችሁ። የጥርሷ ፍንጭት ጥርሷን እንኳን ማሰራት የማትችል አፏ እኮ አርባ ስልሳ ኮንዶሚኒየም ነው የሚያክለው። ቂጧ ፌስታል ውስጥ የተሞላ ውሃ ነው ይመስለ። እውነቴን ነው የምላችሁ ቦጭ ቦጭ የሚል እዮዳብ ግን ሞጣ። በጌታ በኢየሱስ ክርስቶስ ስም ከአንቺ ነው የውሸት መንፈስ የውሸት መንፈስ ወጋውት። በየቦታው እየወሰደ የሚያስቀባጥር መንፈስ ወጋውት። ጅንኑ ነው የሚባል ደግሞ ሰው አለ። የአንድ ሚሊየን ብር ስጦታ ሰጥቶኛል አለች። ጅንኑ ማለት ሌላ ማን ነው? አንድ አረብ ሀገር የሚኖር የሶስት ልጆች የሶስት ልጆች አባት ዋኖፊ የሚባል ልጅ ነው። ሁላችንም እናውቀዋለን። ዋኖፊ በጌታ በኢየሱስ ክርስቶስም ባለሀብቶችን እያሳደድክ በመሲ ብርጅስቶን እየተጠቀምክ በርደ ዳታ በዜል በፔፓልና በምናምን የህዝብን ሳንቲም የምትበላ መንፈስ ከመሲህ ብርጅስቶን ላይ ከዚህ ሰዓት ጀምሮ ነቀልኩ። መሲህ እራሱ እኮ ባይዘው ጴንጤ ይሆናለች። እነ ፍራውሊቴቻ ሲጸልዩላት ነበር። የሆነ ቀን በጌታ በኢየሱስ ክርስቶስ ስም ከአንቺ ላይ ለመኖር ስቲ ለህይወት ስቲ ነገ ለሚበሰብስ ማታ በኢየሱስ ክርስቶስ እህታችንን ልቀቅ። እህታችንን ወደ ቀልቧ መልስ። እሷኮ ያቄሳል ነው የሚባለው። በጌታ ቪዲዮ ኮል እኮ ምሟንም ጡቷንም አይቸዋለሁ ግን ታውቃለህ ነው። ለዛ ነው እኛ በቃ የውስጥ ወታደሮች። ከዛን ጊዜ በኋላ ነው መነጸር የምታደርገው በማታ።

አግኝተውም ይለምናሉ። በጌታ በኢየሱስ ክርስቶስም የልመናን መንፈስ የበታችነትን መንፈስ ይሄ የለቅሶ መንፈስ ከላያችሁ ላይ በኢየሱስ ክርስቶስም ወጋውት ከዚህ ሰዓት ጀምሮ በተሰጠኝ በልጅነት ስልጣን እሙሞቹ ላይ ቆሜ አስፈስቻችሁ ይወጣላቸዋል። በጌታ በኢየሱስ ክርስቶስም የልመና መንፈስ እዮዳብ እያወራ በመሀል ገባ ስለ ሴገውን እናውራበት

አይገርምም? የአንቺን ፎቶ አረንጓዴ ቢጫ የለበሽበትን ፎቶ እኔ አረንጓዴ ቢጫ አውጣው። ልዑል ጥርጥር ሶ የኔ ፎቶ አሳረኛው ልዑል ጥርጥር ሶ ማለት ነው። የቤታየ ደጋፊ ሆና እና መጠራጠር ጀብራለሁ። ልዑልን ልዑል አንድ፣ ቆይ ልንገራቸው። አሁን ሚዩት አድርጉ ጋሽ፣ አሁን በእናታችሁ ትንሽ ልንገራችሁ አይ ተው ተው ተው ተው፣ ኧረ እዮዳብ፣ እንደው በማርያም እንደው በልጆች ይዣለሁ፣ ተው በእናትህ ተው፣ ቤታን ተዋት። ስንት ነገር ብላኛለች እኮ። ቆይ አሁን ለአንተ ስል ዝም ብላለሁ። አንተ ስላለ አንተ በቃ ተዋት ተዋት፣ በቃ እናስታርቃችኋለን። እዮዳብ፣ አይ ስላለ ዝም ብላለሁ። ጋይስ፣ ቆይ አንድ ልንገራቸው አሁን፣ ያልተረዳችሁን ነገር አለ። this is the right opportunity ለኛ፣ የምንስቅ ዮናስ ሴጋው ኃይለኛ ፔን ውስጥ ነው ያለው

ሲያለቅስ የነበረው ግን ነብይ ነኝ ወይስ እግዚአብሔር እኔ እና ቴዲያፎን ጌታ ልኮናል ምናምን ሲል የነበረው ጴንጤ ለሁለተኛ ዙሮ እንደ የሆነ ማኛው ምን ለሁለተኛ እልምን ለሁለተኛ ለአራት ለአምስተኛ ጊዜ ነው እንጂ እግዚአብሔርን። እኔ እኮ የመጀመሪያ ይመስለኛል። ጴ እኔ እኮ ማውራት አልችልም፣ እንደዚህ ካሉ ቆይ ላውራችሁ። ቀይስ እኔ ወሬ ልንገራችሁ አንድ ነገር፣ እታች ታፕታፕና ኮፒ ሊንቀርኩ ይህ ላውራበት እንጂ ልንገራቸው እንጂ አሁን ለምን ተረዳው? ሰው ሁሉ ሰው ማያስገባው አታስወሩም እንዴ? እንዴ ሃትሪክ እኮ ነው የሰራው። ሴጋው እኮ ሃትሪክ እኮ ነው የሰራው። ጴንጤ ሶስተኛ ዙር እኮ ነው ይሄ። አሁን ኤርሚያስ እግሩን እሰሩት እንዳይወጣ ይሆናስ። ሴጋ ይሄ ሶስተኛው ዙር እኮ ነው ጴንጤ የሆነው ለመጀመሪያ ጊዜ እኮ አሁን እኮ ታውቃላችሁ፣ ሀለፍ ይመሩናል እኮ በጴንጤ እኮ የዓለም ዋንጫ እኮ ነው የወሰደው። ዮናስ ግን አንድ ነገር ልንገራችሁ፣ ዮናስ ሴጋው መለፍለፍ ይወዳል፣ ማውራት ይወዳል፣ ሁሉን ነገር መቆጣጠር ነው የሚፈልገው። ታውቃላችሁ አይደለ እንዴ? ስለዚህ ዮናስ አሁን ምን እያጋጠመው እንደሆነ ልንገራችሁ። ችግሩ ከሱ የበለጠ ደግሞ ወረኞች አሉ። ቁጥር አንድ ተናገር እውነቱን የሚባል ቀለሜ ቀለሜ እኮ ታውቃላችሁ አይደል እንዴ ቀለሜ ማለት እኮ ዝም ብሎ በቃ ሲለፈልፍ የሚውል ሲለፈልፍ የሚያድር ነው ሁለተኛ ዳጊ ጥላውን ሶስተኛ ይሄ መሪጌታ ክብር ለኢየሱስ ማለት ጴንጤ ነው እንዳለ ዮሐናስ መርሲፉል ከዛ ደግሞ ሴቶች ገብተዋል እና ሴጋው አንድ ቃል ማውጣት አቅቶታል ናነ ጌ ጎልደን ክሮስ ዮናስ በቃ ሰርችቶታል። ጋይስ አሰለችሁት አሰለችሁት። የማቴዎስ ወንጌል ምዕራፍ ሀያ አምስት ይሉታል ዮናስ። ዮሐንስ ወንጌል ሶስት ላይ እንዲህ ይላለኝ፣ ቆሮንጦስ አንድ ከቁጥር አምስት እንደዚህ ይላል። ሰለቸው እነዚህ ጴንጤዎች ጥቅስ ይወዳሉ ጋይስ። አንድ ጥቅስ ሲሆን አንዱን ጥቅስ አንብቦ ሳይጨርስ ሁለተኛ ጥቅስ ይሄዱበታል። ሰልችቶታል አለኝ። ገብር ነው የምላቸው። ኦርቶዶክስ እኮ እንደዚህ ጥቅስ እኮ ይወጣማል እንዴ? ኦርቶዶክስ እኮ ኦርቶዶክስ ይወጣል፣ የሆነ ሰው ያስተምራል። ታስን፣ እነዚህ እኮ ታውቃላችሁ፣ ሁሉም ማስተማር ይፈልጋል። የገቡት ሁሉ አስተማሪ ናቸው። የገባው ሁሉ አስተማሪ ነው። የገባ ሁሉ አስተማሪ ነው። አስተማሪ ይፈልጋለኝ ቢ ሰልችቶታል፣ እንቅልፍ ይዞት ይሄዳለኝ። እስኪ ጴንጤ አለዚህ ውስጥ ጴንጤ አለዚህ ውስጥ አላችሁ? ጴንጤዎች ከዚህ ኢማጂን ይህን ሰውያውን ኮንፍረንስ ይከፍቱ። ኮንፍረንስ ከፈቱበት እኮ ጴንጤዎች እየተበቀሉት ነው። ባደወይ እና ዮናስ እኔ በቃ ምን ታደርጋለህ መሰለ አይ ኖ መውጣት ፈልገሃል መውጣት ፈልጓል፣ መመለስ ፈልጓል። ግን እንዴ አሁን መመለሻውን ባደው አያፍርም ይሆናል። ይመለሳል፣ አያፍርም፣ አስወርት ጋር አያፍርም። በቃ አየሁት፣ ለእኔ ያለው ነው፣ ሞከርኩት ይላል። ጋይስ ሞከርኩት፣ በቃ የስራው ባህሪ ነው ነው የሚላችሁ መጥቶ። እኔ በጣም ያሳቀኝ የሰለመ ጊዜ መጣና ምን እንዳታውቃላችሁ በቃ የሰለመ ጊዜ ሰለመና አየሁ አየውና፣ እኔ በህይወቴ እንደዚህ ስቄ አላውቅም። ምንም አይነት ነገር ፖስት ባረግ እስልምና ውስጥ በቃ መሳቀቅ እንጂ ምን አርገውት ነው? ጋይዝ ወይኔ፣ እግዚአብሔርን! እኔ ቪዲዮው ከእስልምና የወጣበትን ምክንያት እየነገራችሁ ነው። ጋይዝ ጤነኛ አይደለም፣ እብድ እኮ ነው። የሆነስ እብድ እኮ ነው። በእናታችሁ፣ ጌታ! ወይኔ፣ ቴክኖሎጂ ግን! ወይኔ፣ ሶሻል ሚዲያ ግን የእብድን መጫወቻውን። አዳምጡት ደግሞ ስሙን ተመልከቱ። በዚኛው ሳሄድ ላ በዚኛው ሳሄድ አልገጠመለትም፣ መሆኑ ነው። ግን የሆነ ሰጉር አይገጥምም። ብዙ ቦታ ቅንድቡን እዩት። በዚኛ ቅንድቡ ራሱ አይገ ምንድን ነው ይሄ፣ የቆዳ በሽታ አለበት እንዴ? አዳምጡት፣ አወጣቱ በናታችሁ፣ በደንብ አዳምጡት። ከልባችሁ አዳምጡት። ሞት መጀመሪያ በቃ መሳቀቅ እንጂ በቃ መሳቀቅ እንጂ፣ የፈለግኩትን የነጻነት አምላክ እንደሌለኝ የፈለግኩትን የነጻነት አምላክ እንደሌለኝ። ሙስሊሞች ስሙ፣ ሙስሊሞች በአላህ ይዣቸዋለሁ፣ በአላህ ይዣቸዋለሁ። ስሙ፣ ተገንዝብያለሁ። ምንም አይነት ነገር ፖስት ባረግ ሙስሊም እና ሙስሊም ናን የሚሉ ሰዎች ቆባ ሲሙን እዩት ጋይስ፣ በዝኛው ሳይን ሞልቷል፣ በዝኛው ባዶ ነው። ሂረዝን ኬር ዮና ሴጋ ሂረዝንኬር እሱ እንዴት ነው? ፂም ግማሹ ባዶ፣ በዝኛው ሳይን ሞልቶ የሰው ልጅ እንደዚህ የሚወጣ ከሆነ ምን ያህል እብድ መሆን እንዳለባችሁ ተቀላችሁ። ግማሽ ፊታችሁን ሼቭ አድርጋችሁ ስትወጡ ቆሜ አድርጌ ካላወራሁ ሰላሜን ሊሰጡኝ አልፈልጉም። ሙስሊሞች እኮ ነው በእናታችሁ በኢየሱስ እኔ በሕይወቴ በቃ እግዚአብሔርን አመሰገንኩት። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው፣ የነጻነት አምላክን እንጂ እንዲያርቅ እንዲያታርቅ በዚህ ውጣ በዚህ ግባ ነው አይደል የሚያዘው እግዚአብሔር አይፈልግም ሲገባ